መኪናችሁን በምትነዱበት ጊዜ የመንቀጥቀጥ ባህሪ እንዳለው አስተውላችሁ ታውቃላችሁ? የሚስተካከልበትም አንድ መንገድ አለ። ይህም የዊል ባላንሲንግ ይባላል። ይህ የምታዩት ዘመናዊ የዊል ባላንሲንግ መንገድ ነው፣ ራዲካል ባላንሲንግ ይባላል። ጎማው አሽከርካሪ ማሽን ላይ ከተቀመጠ በኋላ የጎማውን ከፍተኛና ዝቅተኛ ቦታዎች ይለካል። በቀጭን ብርሃን የሚታየውም ጎማው ላይ ያለውን ከፍተኛና ዝቅተኛ ቦታዎች ያመለክታል። በመጀመሪያ ከፍተኛ ቦታው ላይ ምልክት ያደርግበታል። ከዛ በመቀጠል ደግሞ ዝቅተኛ ቦታውን ያሳየዋል። ከዛ ጎማውን ወስዶ ወደ ማውንቲንግ ማሽን ይገጥመዋል። እዚህ ደግሞ ጎማውን አስተንፍሶ ከመነዳሪው ይለያየዋል። ከዛም ቴክኒሻኑ ሁለቱን ምልክቶች በመጠቀም ቀጥ አድርጎ ጎማውን ያስተካክለዋል። ይህንን በማድረጉ ጎማው ላይ ስህተቶች እንዳይኖሩና መሪ በሚዞርበት ጊዜ ለስላሳ እና በተስተካከለ እንቅስቃሴ እንዲኖሩ ያደርገዋል። ቴክኒሻኑ ይህንን ካስተካከለ በኋላ ጎማውን መልሶ ንፋስ ይሰጠዋል። በመጨረሻ መጀመሪያ የነበረበት ማሽን ላይ ወስዶ ጎማውን ለፈተና ያቀርብታል። ይህ ሁሉ በትክክል ከተሰራ የመንቀጥቀጡ ባህሪ ይጠፋል። በጣም በአሪፍ መልኩም ከተሰራ ልክ ከፋብሪካ የወጣ አይነት ኳሊቲ ይኖረዋል። ይህም ቪዲዮ ያዘጋጀላችሁ ዋልታ ጂፒኤስ ሲሆን ከስጋትና ከሰርቆት የሚገላግላችሁን የጂፒኤስ ቴክኖሎጂ ዛሬ ነገ ሳትሉ ከታች ባለው ስልክ ቁጥር በመደወል ያስገጥሙ።